ብዙ ጊዜ ሰዎች ብዙ ማግኔዚየም ስወስድ ያስቀምጠኛል ወይም ደግሞ ሆዴን አይስማማኝም ይላሉ ሰዎች። እና እዚህ ላይ ጥንቃቄ ማድረግ ያስፈልጋል። ሰውነታችን ላይ ደግሞ ቶሎ ገብቶ አብዞርብ የማድረግ ለሚያስፈልገው ችግር ቶሎ የመድረስ እድል አለው። ስለዚህ ማግኔዚየም ስትሬድ ይህን እንደዚህ አይነት ችግር ካለባቸው ማግኔዚየም ስትሬድ መውሰድ ትችላል። ማግኔዚየም ማሌት የሚባል ማግኔዚየም በጣም ጥሩ ማግኔዚየም፣ ጉልበት የሚሰጥ ከድካም የሚያላቅቅ ቶሎ ግብሰውነታችን ላይ ጥሩ አብዞርብ የሚያደርግ። በጣም ድካም የሚያስቸግርን ከሆነ ጥሩ የሆነ ማግኔዚየም ማሌት የሚባል ማግኔዚየም አለ እና አሁን እንዳልኳችሁ ለየትኛው ነው የሚያስፈልግ? ድብርት ካለብን ወይም ደግሞ ዲፕሬሽን ውስጥ ካለን ጥሩ የሆነ ይሄ ድብርትን የሚያላቅቅ ጥሩ ኢነርጂ የሚሰጠን ማግኔዚየም ነው። እንደዚህ አይነት ችግር ላለባቸው ሰዎች ማግኔዚየም ማሌት ይመረጣል። ማግኔዚየም ማሌት በዚህ አጋጣሚ መጠንቀቅ ያለባችሁ ከተወሰነ ሰዓት በኋላ መሸ በኋላ ማታ የሆነ እንዳልኳችሁ በጣም ኢነርጂ እና በጣም የሚያነቃቃ ማግኔዚየም ስለሆነ እዚህ ላይ ጥንቃቄን መወሰድ ይኖርናል። ማግኔዚየም ኤልትሪዮኔት በጣም